የመስኖ ልማት ውሃ እንዴት ብዙ ማየል እንደሚሄድ አይታችሁ ተገርማችኋል። በሀገራችን ኢትዮጵያ ብዙ የመስኖ ግድቦች አሉ። ከነዚህ ግድቦች የሚለቀቅ ውሃ ብዙ ኪሎ ሜትር በመሄድ ትልልቅ መሬቶችን ያለማል። በመጀመሪያ መስኖ ልማት የሚጀምረው ከግድብ ነው። ይህም ውሃ ለማጠራቀም እና የውሃውን ከፍታ ለመጨመር ይረዳናል። በትንሽ መስኖ ልማቶች ደግሞ ዊር እና ባሬጅ ይገነባሉ። እነዚህ አነስተኛ ግድቦች ናቸው። በግድቦች የተያዘው ውሃ በግድብ ኢንቴክ ታወር ውስጥ በማለፍ ወደ ካናል ይገባል። የውሃውን እንቅስቃሴ እና መጠን በትልልቅ ጌቶች እና በሄድ ሪጉሌተር አማካኝነት በመቆጣጠር ውሃው ለገበሬው ተመጣጥኖ እንዲደርስ ይደረጋል። ሜን ካናል ወይም ዋና ካናል ውስጥ የገባው ውሃ ወደ ብራንች ካናል ወይም ቅርንጫፍ ቦይ፣ ዲስትሪቢዩሽን ወይም ማከፋፈያ ካናል እና በመጨረሻም ፊልድ ካናል ወይም የመስክ መስመሮች ውስጥ ልክ እንደ ዛፍ ቅርንጫፍ ወደ እያንዳንዱ እርሻ እንዲደርስ ይደረጋል። በዚህ ስራ ውስጥ መኪና የትራፊክ መብራት እንደሚቆጣጠረው ሁሉ የውሃ ፍሰትን ደግሞ ሪግሌተር ይቆጣጠረዋል። ሪግሌተር ውሃ እንዳይባክን የሚቆጣጠርልን የካናል አካል ነው። ካናል እየገነባን ወንዝ እና ሸለቆ ሊያጋጥመን ይችላል። በዚህ ጊዜ ሳይፈን እና አኪደክት በመገንባት የወንዙ ውሃ በላይ ወይም በስር እንዲያልፍ ይደረጋል።